በሀይሚዬና በብሩኬ መካከል ሁለት ሰዎች ገብተዋል። እነሱም ደግሞ ለስራ ነው የመጡት። አሁን ላይ ደግሞ ስራቸውን ስለጨረሱ ከሀይሚዬና ከብሩኬ ህይወት እንዲወጡ እንፈልጋለን። እኛ የምንፈልገው ሀይሚዬና ብሩኬ ታርቀው አንድ ሁነው በፍቅር እንዲመጡ ነው የምንፈልገው ማለት ነው። ሶስተኛ ወገን አያስፈልግም ሲጀመር ማለት ነው። በህይወታችሁ ውስጥ ሶስተኛ ወገን ካለ ህይወታችሁ በጣም ብጥብጥ ነው የሚለው እና ከህይወታችሁ ሶስተኛ ወገን አስወጡ። ምንም አይሰራላችሁም፣ ሌላ ችግር ከመፈጠሩ በፊት ማለት ነው። ብሩኬም እንግዲህ ዛሬ አግዙ ብሏል። እንግዲህ ውድ ቤተሰቦች፣ የጨሪቃ ፋሚሊዎች፣ ሁሉም ቤት በሄዳችሁበት ሁሉ ሀይሚዬና ብሩኬ መቼም አይለያዩም እያላችሁ በትክታክም በዩቱብም እንድታጨናንቁ ትፈልጋለሁኝ። እነሱ ይታረቃሉ። ተጽዕኖ ማድረግ እንችላለን፣ ተጽዕኖ መፍጠርም እንችላለን። አይደል? እንደ ቤተሰብ ለመልካም ነገር ምን ችግር አለው? ሰው ማስታረቅ እኮ ትልቅ ነገር ነው። አይደል እንዴ! ስለዚህ ሰውን ከማለያየት፣ ሰውን ከሌላ ችግር ውስጥ ከማስገባት ይልቅ እንዲታረቁ ማድረግ፣ እንዲግባቡ ማድረግ በጣም ትልቅ ነገር ነው። ስለዚህ ቤተሰቦቼ ነገም በሚለቀቀው ቪዲዮ ዛሬም በተለቀቀው ቪዲዮ ሀይሚዬና ብሩኬ መቼ ማይለያዩም እያላችሁ ጻፉላቸው። እሺ፣ ውድ ቤተሰቦቼ ና ብሩኬ አሁን ላይ ወደ ራሱ ተመልሳ ነገሮችን ማየት ጀምሯል። እነሱ ሁለቱ ያለውን ነገር አንተ ጋ ያለውን እውነታ ለሀይምዬ ምንም ነገር ሳትደብቅ እውነታውን ቀስ ብለህ ካስረዳሃት ካሳየሃት ካወራሃት በመግባባት በመደማመጥ ችግሮችን መፍታትም ማስተካከልም ይቻላል። ከስሜታዊነት ወጥታችሁ ማለት ነው። ሰከን ባለ አንደበት ተደማምጣችሁ ችግራችሁን ፈታችሁ ተማምናችሁ፣ ሁለተኛ እንደዚህ አይነት ችግር እንዳይፈጠር አስተካክላችሁ የወደፊታችሁን መንገዳችሁን እየጠረጋችሁ መሄድ አለባችሁ ማለት ነው እና ሀይምዬ ዛሬ እንዳየሁት ከብሩኬ የሆነ ነገር የምትፈልገው ነገር አለ፣ እንደ ሴት ማለት ነው። ስለዚህ ብሩኬ ዛሬ ደግሞ እንደማይተዋት ወደሱ እንድትመጣ ይፈልጋል፣ መታረቅ ይፈልጋል። ሶ ስለዚህ አሁን ሀይሚ ደግሞ የሆነ የምትጠረጥረው ነገር አለ። ያው ሴት ስትሆኑ የሆነ ጓደኛ ኑሮት ካያችሁ ማንኛችንም ሴት እንጠረጥራለን። ይሄ ደግሞ ጥርጣሬ ያደረባትን ነገር ደግሞ ያለውን ነ ያለውን ነገር አውርታሃት አስረድታሃት ነገሮችን አስተካክላችሁ ታርቃችሁ በሰላም እንደምትመጡ ባለሙሉ ተስፋ ነኝ። እግዚአብሔር ከእናንተ ጋር ይሁን። ሁልጊዜም እግዚአብሔር ያጣመረውን ሰው ሊለየው አይችልምና፣ ሁለት የዋሆች ናችሁ። ሁለታችሁም ቅኖች ናችሁና ፈጣሪ አምላክ ፍቅራችሁን፣ ሰላማችሁን እንዲመልስላችሁ እውነት ጸሎቴ ነው። ሰላም ለእናንተም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘች በልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። እንግዲህ ትናንትና ዛሬ ደስ ብሎኛል። እውነት ለመናገር ሀይሚዬና ብሩኬ አብረው ስለመጡ ደስ ብሎኛል። እኔ የእነሱ ፈገግታ፣ እነሱ ራሱ ሰላም ሲባባሉ እኔ እዚህ እንዴት ደስ እንደሚል የታውቃላችሁ። እኔ ብቻ ነኝ እናንተም ናችሁ። እኔ እነዚህ ሁለት ልጆች ምን እንዳስነኩኝ አላውቅም። በጣም ነው የምወዳቸው። በቃ የሀይሚዬ ግርማ ብሩኬ ነው፣ የብሩኬ ግርማ ሞገስ ደግሞ ሀይሚዬ ናት። እና ሁለታቸው እኔ እንዴት ልበላችሁ በጣም ምን ልበላችሁ፣ ብቻ እግዚአብሔር ፍቅራቸውን ሰላማቸውን ይመልስላቸው፣ በመካከላቸው የገቡትን በሙሉ ጽድት አድርጎ ፍቅራቸውን ያልብሳቸው ነው ማለት የምፈልገው እና እንግዲህ ዛሬ ብሩኬም አግዙኝ ብሏል። ያው መግቢያ ላይ እንዳልኳችሁ እናንተም ደግሞ በኮሜንት ሃይሚዬና ብሩኬ አይለያዩም ሁለተኛ ወገን ሁላችሁ ሶስተኛ ወገን ሆናችሁ የገባችሁ ከህይወታቸው ውጡ እያላችሁ ብሩኬ ወንድማችንን እንድናግዘው እፈልጋለሁኝ። እሱ መታረቅ ይፈልጋል። እሱ ጋር ያለውንም እውነት ማስረዳት ይፈልጋል። እና እንግዲህ እግዚአብሔር አምላክ ደግሞ ልባቸውን ያራራልን። ትናንትም ዛሬም ጥሩ ናቸው። ብቻ በቅ- እፈራለሁ ደግሞ ይሆን እንደገና ደግሞ እንደ አዲስ ይነሳባቸው ይሆን እንደ ብዬ ደግሞ እፈራለሁ፣ እውነት ለመናገር እና የዛሬው ደግሞ መጨረሻ ላይ ደግሞ አይታቸዋን ከሀይምዬ ጋር የመጣው ልጅ ስጦታ ይዞ መጥቶ ነበረ። ምናምን ተበሳጭቶ ነው ተከትላይ የሄደችው እና እንግዲህ እግዚአብሔር አምላክ ነገሮችን ያስተካክልላቸው። እውነት ለመናገር እኔ ደስታቸው ነው ይናፈቀኝ ፍቅራቸው። ትናንትና እና ዛሬ አብረው ስለመጡ ኔ በጣም ደስ ብሎኛ ነው፣ እውነት ልንገራችሁ፣ አብረው ስለመጡ ብቻ ነው ደስ ያለኝ። በቃ አብረው ስለመጡ እንዲህ፣ በቃ ረጋ ብለው ነገሮችን ለማስተካከል እንትን ለማለት በጣም ነው ደስ ያለኝ። እግዚአብሔር አምላክ አሁንም ደግሞ መጨረሻቸውን እያሳምርላቸው።